ሰላም ኢትዮጵያውያን ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለው ደጀን ነኝ። የሕዝብ ተወካዮች ምክር ቤት የፌዴራል መንግሥት በክልሎች ጣልቃ የሚገባበት ሥርዓትን የሚደነግገውን የማሻሻሪያ ረቂቅ አዋጅን አጸደቀም። የሕዝብ ተወካዮች ምክር ቤት አራተኛ ዓመት ሀያ ሁለተኛ መደበኛ ጉባኤውን አካሂደዋል። በጉባኤው የፌዴራል መንግስት በክልል ጣልቃ የሚገባበት ስርዓት ለመደንገግ የወጣውን የማሻሻ ረቂቅ አዋጅ መርምሮ አጽድቀዋል። ማሻሻ ረቂቅ አዋጁ የፌዴራል መንግስት ክልሎች ከአቅም በላይ የሆነ የጸጥታ ችግር ሲያጋጥማቸው ጣልቃ የሚገባበትን ጊዜ አስተዳደር ማቋቋም በሚያስችለው አንቀጽ ውስጥ የቆይታ ጊዜውና በምን ሁኔታ ይወሰናል የሚለውን የሚያካትት ነው ተብሏል። የማሻሻ ረቂቅ አዋጁ 1373 እዝባር 2017 ሆኖ በሁለት ድምፀ ታቅቦ በአብላጫ ድምፅ ጸድቋል። ታላቁ የኢትዮጵያ ህዳሴ ግድብ አዲስና ተጨማሪ የቱሪዝም መዳረሻ ሆኗል። በአማራ ክልል የታላቁ ህዳሴ ግድብ ማስተባበሪያ ጽህፈት ቤት ኃላፊ አባይነ ጌጡ ለአሚኮ እንደተናገሩት ታላቁ የኢትዮጵያ ህዳሴ ግድብ ዘርፈ ብዙ ፋይዳዎች አሉት። ኤሌክትሪክ ከማመንጨት ጎን ለጎንም ለዘርፈ ብዙ የቱሪዝም አገልግሎት የተመቸ ሆኖ እየተገነባ ነው ብለዋል። ግድቡ አዲስና ተጨማሪ የቱሪዝም መዳረሻም ሆኗል። በግድቡ በርካታ ደሴቶች ተፈጥረዋል ያሉት ኃላፊው የሀገር ውስጥና የውጭ አገር ጎብኚዎችን በማዝናናት የገቢ ማስገኛ ይሆናል ነው ያሉት። በቀጣይ ቀሪ ስራዎችን ለማጠናቀቅም የአማራ ክልል ህዝብ በውስጡ ያለበትን ችግር ተቋቁሞ ከፍተኛ ድጋፍ ስለማድረጉም አስገንጽበዋል። የአማራ ህዝብ እስካሁንም ከአንድ ነጥብ ሁለት ቢሊየን ብር በላይ ድጋፍ ማድረጉን አስታውሰዋል። ጫፍ የደረሰውን ግንባታ ለማጠናቀቅ ከማህበረሰቡ ጋር በጋራ ይሰራል ብለዋል። ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የቀረቡት የሰው ሠራሽ አስተውሎ ዜናዎቻችን እስካሁኖቹ ነበሩ። ለህብረተሰብ ለውጥ እንተጋለን። አማራ ሚዲያ ኮርፖሬሽን።